ተወዳጆች ሀይሚኒ ዛሬ ዛሬም እጅግ በጣም የምንወደው ምንማማርበት እስከ ዛሬም ካስተማሩኝ ሁሉ በለጠብኝ የሚል አስተማሪ ታሪክ ይዤላችሁ መጥቻለሁ። ቻናሌ ሰብስክራይብ ላይ ሼር እያደረጋችሁ ቀናነታችሁ አይለይ ማለት ነው። ከመጀመሪያ በፊት ግን በያላችሁበት ሁሉ ሰላም እግዚአብሔር በስት ይበልላችሁ። እስከዛሬ ካስተማሩኝ ሁሉ በለጠብኝ ተጀመረ። አንድ ወጣት የዩኒቨርስቲ ተማሪ ከፕሮፌሰሩ አስተማሪው ጋር መናፈሻ ላይ ቁጭ ብለው ያወራሉ። አስተማሪውም ከተማሪዎች ሁሉ ይህንን ተማሪ በጣም ስለሚወደው እንደ ጓደኛው አድርጎ ነው የሚያየው። ፊት ለፊታቸው ጫማውን አውልቆ የመናፈሻው ጽዶችና ሳሮችን የሚያስተካክለው ሰራተኛ አለ። ተማሪውም የጽዳት ሰራተኛውን አየን እያየ ለአስተማሪው ቲቸር፣ ዛሬ አንተም እኔም ደብሮናል። ለምን ያኛውን ሰውዬ ትሪካን ሰራው? ያወለቀውን ጫማ ደበቅ እናርገበት እና ጫማዎቹ ሲያጣቸው እንዴት እንደሚበረግግ እኛ እዛ ጋ ተደብቅ ደበቅ ብለን እንመልከተው ይለዋል። አስተማሪውም ወጣቱ ጓዴ ምን እንኳን ቢደብረን ድሃዎችን እያሰቃየን እኛ መደሰት የለብንም። ባይሆን እኛ ገንዘብ አለን፣ በገንዘባችን የበለጠ ደስታ ማግኘት እንችላለን። ሂድና ቀስ ብለህ ሰውዬው ሳያየህ ባወለቀው ጫማዎቹ ላይ ገንዘብ ከተህበትና ናና፣ ከዛም ተደብቀን የሚሆነውን እናያለን አለው። ተማሪውም አስተማሪውን እንዳለው ቀስ ብሎ የሰውየው ጫማ ውስጥ በርካታ ገንዘብ ከቶበት መጣና ከአስተማሪው ጋር ደበቅ ብለው የሰውየውን ሁኔታ መከታተል ጀመሩ። ሰውየውም ጽዳቱን ጨርሶ ኮቱን ለበሰና ጫማውን ለማድረግ ሲታገል ይቆረቆረውና ጎንበስ ብሎ ጫማውን ሲያራግፈው ብሮቹን ያገኛል። ሰውየውም ደነገጠ። ዙሪያውን ቢያይ ማንም የለም። ደግሞም ደጋግሞም ቀኝና ግራውን ሲመለከት ምንም ሰው የለም። ሰውየውም በአግራሞት አንገቱን እየነቀነቀ ገንዘቡን ኪሱ ውስጥ ከከተተው በኋላ ሁለተኛ ጫማውን ለማድረግ ሲያነሳ በተመሳሳይ ገንዘብ ያገኛል። ሰውየውም አላመነም። በጉልበቱ ተንበረከከ። ከአንገቱም ወደ ሰማይ ቀና ያድርጉ ጮክ ብሎ ጌታዬ የሚስቴ መታመም አውቀ ነው አይደልን? ካንተ ሌላ ማን እንደማይረዳት አውቅ አውቀ አውቀ ነው አይደል? የልጆቼ ዳቦ ማጣታቸው አይተ ነው አይደል? ምስጋና ይገባል ጌታዬ፣ አለ። ተማሪውም የሰውየውን ሁኔታ ሲመለከት ልቡን ነካው። አይኑ እንባ አስተማሪውም ቅድም ካሰብከው ትርክ ይልቅ አሁን የተሻለ ደስታ እንዳገኘ አልጠራጠርም አለው። ተማሪውም እንባውን እየጠረገ ፕሮፌሰር፣ እስከ ዛሬ ካስተማሩኝ ሁሉ እንደዚህ ያለ ትምህርት አስተምሮኝ አያውቅም። በሕይወቴ የማረሰው ትምህርት ነው ያስተማሩኝ። እውነትም ከመቀበል መስጠት የተሻለ ነው በማለት መለሰላቸው። ምርቶች ታሪኩ ይሄንን ይመስላል። እንደወደዳችሁት አልጠራጠርም። በጣም አስተማሪ ነው። ከወደዳችሁት ላይክ፣ ሼር እያረጋችሁ እያደረጋችሁ አበረታቱን። ደግ ደጉን እናስብ፣ መልካምነት መልሶ ይከፍለናል። በያላችሁበት መልካም ባይ